ሰላም፣ ሰላም ጤና ስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ እንዳና ናችሁ? የኔ ዳራኔ እግዚአብሔር ይመስገን። ለተጆማ እንዴት ይዟችኋል የኔ ውዶች? ማለት ነው። እንግዲህ በስራ ተወጥሬ አሁን ነው እናንተ አሁን ነው መስመር ላይ ገቦ አሁን ነው የርታና እያረሽን ቪዲዮ ሲሰማ አሁን ካች ብዬላችሁ መጥቻ ያለው ማለት ነው። ይህን ቪዲዮ ከተመቻችሁ ላይክ አድርጉ። ለክ ሳታደርጉ እንዳትወጡ ሰብስክራይብ አድርጎኝ ተው። አስር ሺህ አስገቡኝ፣ ጌታ አስር ሺህ እስከምልህዋ ድረስ ጓግቻለሁ። ለምን እንደሆነ አላቅም። ተው። አስር ሺህ አስገቡኝ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። እሆነ ለመናገር ቪዲዮ ለመስራት ምንም አልተመቸኝም ነበር፣ ቀን ላይ ማለት ነው። እና ብዙዎቹ የገመቱ ብዙ ነገር ነበረ የገመቱ ማለት ነው። ለማንኛውም እኔ ግን አላሰብኩም፣ እግዚአብሔርን አላሰብኩም። ያው ሰፕራይዝ ይኖራል ብሎ ተናግሯል። በቢኒ ቤት ግን ብዙዎቹ ብዙ ነገር ብላችኋል። በእርግጥ አብርሽ ወይም መኪና ለሩታ ሰፕራይዝ ያደርጋል፣ የሆነ ነገር ይኖራል። በጣም ብዙ ሰዎች ብዙ ነገር የጠብቃችሁ፣ ዩቱበሮች እንዶ ቪዲዮ የሰራቸው ልጆች ነቻለሁ። በእርግጥ እንግዲህ ሰፕራይዙ ሌላ የተደረገ ሌላ የተናገራችሁ ሌላ እኔ ይሻላል። እግዚአብሔርን ቪዲዮ ሳንሰራ ኔ በእግዚአብሔር ስራ ነው የተወጠርኩ እውነት ለመናገር ለማንኛው ይሁን ደስ ብሎ ውካንም ቪዲዮ አልሰራም፣ መልኩ እውነቴ ነው። በሳቅ ሞትኩ። እናንተ ቪዲዮ ሳልሰራ ሰላም ብያለሁ። እንደ በቃ ዞሮብኛል። ቤተሰብ አይፈረድብኝም። ምንም ማለት አይቻልም። እንግዲህ ምን ለማለት ፈልጌ ነው? እንግዲህ ዛሬ አቶ አብርሽ እንግዲህ ዛሬ በሳቅ በጥቻለሁ። ምን እንዳገኘው አላቅም። በእውነት አላቅም። ቤተሰብ እንግዲህ አይፈረድብኝም። ፈታ ዘና ብሎ አንዳንዴ ግድ ግድ ነው ግድ ነው። እሺ ቤተሰብ እና ምን ለማለት ፈልጌ ነው፣ አብርሽ እንግዲህ ዛሬ የኛ ሩታጋ ማለት ነው በግ ገዝቶ ሩታጋ ሄደዋል። እውነት ለመናገር እኔም እኮ ተናግሬ ያለው አብርሽ ማልስ አልተጠራቢ ይመስለኛል። ለዛ ነው ሩታ ሳይሄድ ከዛ ሁሉ ሰው የቀራቢ የተናግር ያሉ ትላንትና በዘረው ቪዲዮ ላይ እንደዛ ነው የተረጠርከው። ማለት በጉራ ክልል እንደዛ ነው ናውር ነው ይባላል። የትኛውም እንደዛ ነው ግን አላቅም። ወንድ ልጅ ሸማግል አይደለም መልስ ሳይጠራ አይሄዱም ይባላል። እና ለዛ ነው አርብሽም ተናግሯል በቪዲዮ በእርግጥ ስለዚህ ለዛኑ አለርኩም ተብላችሁ መልክ ተሰጣችሁ ይመስለኛል እና ሩታ የኔ ቆንጆ ዌልካም ብለናል በጣም ደስ ብሎኛል እውነት ለመናገር እንግዲህ ሩታዬ የልጅ እናት ተሆናለናለች በጣም ደስ ይላል እንግዲህ አብርሽ አቤት ያብርሽ ግናት ያቤት ያብርሽ ግናት በስዋንታይ እናንተ ሩታ ከወለደችው ሳምንት መቼ ሞላችሁ ከአሁኑ እንደዚህ ይሆነ አላቅም እንግዲህ አስባችኋል እና ደግሞ አብርሽ አንዳንዴ በጣም ነው የሚያስቀን፣ ጌታም በጣም ነው የሚያስቀን። ንግግሩ በጣም ይገርማል። ሆ አንተስ ጉድ ነው የዛንድሮ። የምር የምር በጣም ትገርማለህ አብርሽ ማለት ነው እና ንግግር ባክባክ አስተካክላለን፣ ታስቀናለን። በቃ እኔ አላቅም እንደምል ማለት ነው። እና ብቻ ይሁን፣ ለማንኛውም ደስ ብሎኛል እውነት ለመናገር አብርሽ እንግዲህ በግ ይዞ ሩታ ጋ ሂዶ ነበረ ። ዛሬ አርብ ስለሆነ እኔ ማረድ አልችሎም። ነገ ነገ ቅዳሜ ነው መቼም ነገ ይታረድለታል። እንግዲህ ሩታ ደግሞ ወገብሽን በዚህ ጠንክር እያደረግሽ እንግዲህ ግዜሽ እናሳልፈሽ ወፍረሽ ምናምን እንደምትወጪ እርግጠኛ ነኝ። እንግዲህ ሩታዬ እንግዲህ ልጅ እናት ሆናለች፣ የቤቢዬ እናት ሆናለች። በጣም ደስ ይላል። እናንተ በቃ እናትነት እንደዚህ ነው። እንደ ያልኩ እውነቴ ነው ምላቸው። ሩታዬ፣ የኔ ቆንጆ፣ የኔ አንበሳ፣ የኔ ጠንካራ ሴት፣ አይ የኔ አትበግር ብዬ አለው። እውነት ለመናገር እንግዲህ አብርሽ በቅናት ጨራጭሯል እንግዲህ ልጁ እንዴት እቅፍ እንዳደረገ አቤት አቤት፣ እናንተ ለካ ልጅ ከወለዳችሁ በኋላ ነው በቃ ስሜቱን የምታይ ሆኔ ከሩታ አይቼ ነው አላቅም፣ ብዙ ማለት ሁሉም ሰው ወልዶ አይቻለው፣ በኤቶችም አይቻለው። ግን በቃ እንጃ ሩታና አይቼ የምሪ ነው ሙላድ እንዴት እንደምትሳሳላት ለልጅ ስ እንዳታስነካ አትፈልግም። እና እውነቴ ነው የምላችሁ ቤተሰብ ሩታ ማለት ትክክልናት ብዬ አስባለሁ። ምክንያቱም ያው ባለቤቱ ነው፣ ባለቤቱ እስከሆነ ድረስ አዎ ግድ ነው። ልጁ ማቀፍም ፈለገ መሆኑም ይችላል። ግን ለሌላ ሰው እንዳሰጣ ልጇን ማለት ነው። ሩተየኔ ቆንጆ በቃ ቪዲዮ አያስፈልግም። ካሜራ እየደቀኑ ልጅሽ ላይ እንዳያመጡብሽ ጭራሽ ቪዲዮ ላይ እንዳታምጡ፣ ሀገራሮ ብለው እግዚአብሔርን እንግዲህ እስከ ክርስትና እስከምታነሱ ድረስ ያው ካደገ በኋላ መውጣቱ አይቀረም በእርግጥ እስከዛ ድረስስ፣ እና በቪዲዮ በካሜራ ባትመጡ ደስ ይለኛል። በተለይ ልጅ ካሜራ ውስጥ እንዳይገባ አልፈልግም። ደግሞ ለማንም ሰው ልጅሽን እንዳሰጪ፣ የራስሽን ጠብቂ፣ ልጅሽን ጠብቂ። በእውን ሰዓት ሰው የለም እኮ እውነት ለመናገር እንግዲህ። እና የራስሽን መጠበቅ አለብሽ። ወቅተ በደንብ ማበላት አለብሽ። ይሄ ደስ የሚል ጊዜ፣ ቆንጆ ጊዜ ማሳለፍ አለብሽ የቆንጆ። እና የዛሬ እንግዲህ አብርሽ እንግዲህ በግ ገዝቶ ሩታን ለመጠየቅ ሄደዋል። ና ከፈረንጆ ማኑ ብሩክ ተብዬ እና እንግዲህ ሩታን ለመጠየቅ ነው ሄዱ። ማልሲ ሳይጠራ አይሄዱም ይባላል እንግዲህ የሩታ ኤት እንግዲህ አብርሽ ቤተሰቦቹ ከቤት ሲወጡ እንግዲህ አብርሽ እስከ ቤት ድረስ ጠርትታ በግ ይዞ እና አብርሽ እንግዲህ ሩታን ሰርፕራይዝ አድርጓታል። ለብዙዎቹ ብዙ ነገር ሌላ አበቃችሁ። እንኳንም አልሰራው እንኳንም ስራ ላይ ወንኩ አልኳቸው። ቤተሰብ ማለት ነው። ቪዲዮ አልሰራውበት ምን አለ መናገር። ብዙ ዩቲዩበሮች ነጭ ያሉ ቪዲዮ ሲሰሩ ማለት ነውና፣ ዛሬ ትልቅ ሰርፕራይዝ አላት ሩታ። ወይ የመኪና ሽልማት ይኖራል፣ ወይ ወርቅ ነው፣ ትልቅ ወርቅ ነው፣ ያንገትም ጆሮ ምናምን እያላችሁ ልጆች ቪዲዮ ትሰራላችሁ ማላችሁና እንግዲህ አብርሽ ሰፕሬዝ ያደረገ አበባ አበባና በይገስታ አመጣ። እንግዲህ አላቅም ብቻ እንዴት እንደሆነ። አብርሽ ደግሞ ሌላ ሌላ ሌላ እዛ በመጡበት ሀገር ልመለስ ነው። ሩታ የሩታን ፍቃድ ማወቅ ፈልጋሉ። እንዳትሄድ ካለች ቀራሉ፣ ሄዳ ካለችኝ ሄዳሉ። የሷን ሀሳብ ብቻ ልሰማዋል። አብርሽ እንግዲህ፣ ሩታ ደግሞ የእሱን ፍቃድ እኔ መከልከል አልችልም፣ ይሄድ ምናምን እያለች ነው። እና ረረረ እንግዲህ ልጅ ጨዋታ አታምጡብን። በቃ ልጆቻችሁ እንግዲህ አሁን ልጅ መጣ፣ ቤቢ መጣ፣ ልጃችሁን እንግዲህ በፍቅር ማሳደግ ነው እንጂ ምን ሌላ ሀገር መመኘት። ስግደት እኮ ለእኛ ምንም አልጠቀምንም፣ ይሄ ድማችን እየጨረሰ እንጂ የሰው ሀገር መመኘት እኔ እንጃ ምን ትርግም እንደሚያሳያቸው አላውቅም። እናንተ እኮ ዩቱበሮች ናቸው። አብርሽ ማለት ምን ፈልጋ ነው የመጣ። አንተ እኮ በደንብ ከሰራ እኮ ዩቱብ እኮ በጣም እስከ አንድ ሚሊየን እኮ ነው የሚከፍልላችሁ። እውነት ለመናገር ምን ያጣችሁ ከዚህ በለጥ ከዛ ስራ ዩቱብን እየሰራ በጎን የራስ ስራ እየከፈት መሰራት ነው እንጂ ምን በሌላ ሀገር የምትመኙ፣ እኔ እንጃ አላቅም። ብቻ እንዴት እንደሆናችሁ አላቅም። እንግዲህ ልጅ መጣ፣ ቤቢዬ መጣ፣ በፍቅር በደስታ ልጆቻቸውን ማሳደግ ነው እንጂ ምን የሰው ሀገር መመኘት። አይለኛም እንኳን ይሄው እዚህ ነን። ስለዚህ ታረቁና ሰላም አድርጉና አንድ ላይ ኑሯቸው ፍቅራቸው እንደ ድሮ ማለት ነው፣ ይቀጥልልን። አብርሽ ካሁኑ መቀናት ጀምሮ ያለ ሩታዬ ልጇ እያቀፈች በቃ እንዳትነጋው ከእንቅልፍ እንዳትቀሳቅስብኝ እኔ እንቅልፍ አልተኛውም። ስለዚህ ተኙ፣ ልጄ ተኝቶልኝ አትቀሳቅስብኝ ባክ እያለች ነው፣ ሩታ ትለምን ነበረች። ለማንኛው በጣም ደስ ላል የአብርሽ ነገር እኮ አባባሉ በጣም የሚገርመኝ፣ እግዚአብሔር ያስቀናል ነገሩ። በቃ ኒንጃ፣ የአብርሽ ጉድ እኮ ማለቃ የለም ቤተሰብ። ለማንኛውም ደስ ብሎኛ ሩታዬም ስለመጣች አብርሽም ሄዶ ስለጠየቀ ደስ ብሎኛ ልዩሁን እንግዲህ እንግዲህ ዋናው የሰው ልጅ እኮ ፍቅር ነው። ወደፊት እንግዲህ ሩታ ደግሞ በቃው የልጁን ክርስትና አንስታ ወደ ራሷ ቤት ስትመለስ ከዚህ በለጥ ደግሞ ሰርፕራይዝ አድርጋታል ብዬ አምናለሁ። እርግጠኛ ነኝ። እንግዲህ ምንም ችግር የለውም። ሰው እኮ ባለ ነው። እነሱ ግን ዩቱበር ስለሆኑ ነው ምን አጣ ሚናጡ ጥሩ ጥሩ ስራ ላይ ጥሩ ስራ ነው የሚሰሩ ዩቱበር። ዩቱብ ደግሞ ጥሩ ነገር ገንዘቡ ከዩቱብ ደግሞ ጥሩ ነገር ያገኛሉ። ለሜ እንደዚህ አይነት ሳፕራይዝ ያደርጋል ያላቸው አንዳንድ ሰዎች የተቀየማቸው አላቸው። ግን እንግዲህ ሰው እንደ ራሱ ነው። ቤተሰብ እኛ ምን አገባል? እነሱ ፍቅር ካላችሁ በማላቸው እኛ ምን ቤት ነን እንዴ? በግድ የሰውን ህይወት እኛ የምንመራው አላችሁ እኮ እንግዲህ፣ እኛ ምን አገባ። ሩታዬ ከወደደችው እኛ ምን ቤት ነን መኪና